ካን ዒባዳ በኋላ ወደ ሌላ ዒባዳ ባሮቹን ያሸጋግራል። ይህ የሆነበት ምክንያት ባሮቹ የበለጠ ወደ አላህ እንዲቃረቡ፣ የበለጠ የእሱን ውዴታ እንዲያገኙ፣ በዱንያም በአኼራ ስኬታማ እንዲሆኑ ነው። ስለዚህ አላህ ስብሓንሁ ወተዓላ እንደዚህ አይነት የመልካም ሥራ ዕድል ፉርሳ ሲሰጠን ልንሽቀዳደምና ያንን መልካም ሥራ ልንተገብር ይገባል እንጂ ወደ ኋላ ልንል ከዚያ መልካም ሥራ ልንሸሽ አይገባም። እንደሚታወቀው ጀነት ከገባን በኋላ ደረጃችን ከፍና ዝቅ የሚለው ዛሬ ዱንያ ላይ በሰራነው ስራ ልክ፣ ኡድኹሉል ጀነተ ቢማ ኩንቱም ተዕመሉን አይ ቢሰበብ ቢማ ኩንቱም ተዕመሉን፣ ዱንያ ላይ ስትሰሩት በነበረ ስራ አማካኝነት በዚያ ሰበብ ጀነት ግቡ ይባላል። እንደሚታወቀው አኼራ ላይ አንድ መልካም ስራ ፈልገን አንድ መልካም ስራ የምንለምንበት አንድ መልካም ስራ ምናለ ዱንያ ላይ በሰራሁት አንድ ሀሰና የሚያስገኝ መልካም ነገር ምን አለ በተገበርኩት ብለን የምንቆጭበት ያን የምንመኝበት ቀን ይመጣል። ስለዚህ ይህን ቀን ከመምጣቱ በፊት አቅም ያለን የሆኑ ሰዎች እንዲያይ መልካም ስራዎች ስናገኝ ልንሽቀዳደም ይገባል፣ ልንሽቀዳደም ይገባል። እነዚህ ስድስት ቀናቶች መጾም ትልቅ የሆነ አጅር ምንዳ የሚያስገኙ ናቸው።

ይህ ማለት ልክ አላህ በቁርአኑ እንደተናገረው መንጃ ቢል ሐሰነቲ ፈለሁ ዓሽሩ አምታሊሃ ብሏል። መልካም ስራ ይዞ የመጣ አንድ መልካም ስራ ማለት ነው። ፈለሁ ዓሽሩ አምታሊሃ ለሱ አስር አምሳ እያለው ይላል። በአስር ይባዛለታል። ከዚያም በላይ እንደ ንያው እንደ ስራው እንደ ማሳመሩ ይጨመርለታል። ስለዚህ ይህ ማለት ነው ሻህ ረመዳን መንዚለት

ስለዚህ የረመዳን ጾሙ እነዚህ ስድስት ቀናቶች ያላስከተለ ያልጾመ የሆነ ሰው ጻ ይሄን ትልቅ አጀር ምንድን ያመልጠዋል ማለት ነው። ትልቅ የሆነ ምንድን አጀር ያመልጠዋል። እንግዲህ አንድ ሰው እንግዲህ የዱንያ ነገር ቢሆን ብር ወይም ሪያል ወይም ዶላር ነገር ቢሆን ይሄን አክል ትንሽ የሰርጠ ይሄን አክል ታገኛለህ ቢባል አያመልጠውም፣ እንደምንም ይሰራዋል ማለት ነው። ይሄ ከዚያ በላይ የሆነ ነገር ምክንያቱም ብሩ ዶላሩ ጀነታት ያኔ አትገዛበትም። ይሄን ግን የጀነት መግቢያ ሰበብ ነው። ምናልባት በብሩ መልካም ከሰራህበት ሊሆን ይችላል። ይሄ ግን ጀነት የመግቢያ ሰበብ ነው፣ በዚህ መልኩ ማለት ነው። ትልቅ የሆነ ምንዳ የምታገኝበት ነው። ማንንም አያስመልጠው ማለት ነው። ወከዛሊከ እንደሚታወቀው እነዚህ ስድስት ቀናቶች የተደነገጉበት ህክማ ጥበብ አለ። አብዛኛው ሰዎች ይሄን ህክማ ጥበብ ያልተገነዘቡ የሆኑ ሰዎች ናቸው። እነዚህ ስድስት ቀናቶችንም የማይጾሙት እንደሚታወቀው ፈርድ ወይም ነዋፊል የሆኑ ዕባዳዎች ሱና የሆኑ ዕባዳዎች፣ ነገ አኸራ ፈርድ የሆነ ዕባዳችን ላይ ጉድለት ሲገኝ ጠጋኝ ናቸው፣ ይጠግናሉ። ምሳሌ የምንሰግዳቸው ሱና ቀብሊያ፣ በዐድያ፣ ሌሎች ሱናዎች ቀብሊያና በዐድያ፣ ነገ የው መልቅያማ ሰላታችን ላይ ጉድለት ሲከሰት ያንን ጉድለት ይጠግናሉ። ልክ እነዚሁ ስድስቱ ቀናቶች ማለት ነው፣ ረመዳናችን ላይ ያለን ጉድለት ጠጋኝ ናቸው። ረመዳናችን ላይ የሚገኝ ስህተት ካለ ፈርዱን የሚጠግኑ ናቸው።

ጉልበህ ከሆነ አላህ ምን ይላል እስቲ ሱና የሚሰግደው አለ ወይ እ ፈኢን ካነ ለሁ ተጠውዕ ቃለ አትሙ ሊዐብዲ ፈሪደተሁ ሱና ካለው ይህ የፈርዱ ማለት ነው ጉድለት በእሱ ጠግኑለት ሙሉለት ይላል ማለት ነው ስለዚህ ረመዳናችን ላይ ጉድለት ሊኖር ይችላል እንከን ሊኖር ይችላል ስለዚህ ያንን የሚጠግልንን የሚጠግንን የሆነ ነገር ያስፈልገናል ያ የሚጠገነው በምንድን ነው? እንደዚህ በሱና ኢባዳ ነው። እንደዚህ ሸዋል እነሱን በመጾም ነው። ስለዚህ ሸዋላችን በመጾም ይህንን ከላይ የተጠቀሰው አጅር ከማግኘትም ባሻገር ፈርዳችን ላይ